ስርሳ ሰከንድ ለእግዚአብሔር ቃል ጊዜ ያለን የቃል ነው። ተተመኙ ደግሞ ይህንን ቃል ብዙ ሰዎች ሊሰሙት ይገባል ብላቸው የምታምኑ ከሆነ ለብዙ ሰዎች ማጋራትን አይዘኑም። ስለዚሁ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ እውቀት፣ መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱም ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኀጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ጸጋና ሰላም ይብዛላችሁ። ተባረኩ።